አሰላም አሌይኩም ወራሕመቱላሂ ወበረከቱ። ሰላም ውድ የቻናል ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም ሁሉ መልካም ከእኔ ሁሉ ሰላም ነው። አልሐምዱሊላህ ዛሬም እንግዲህ በእነ ሱመያ መጥቻለሁ ማለት ነው። ሱመያ የእኔ ቆንጆ የእኔ ጀግና። በነገራችን ላይ በጠዋት ነው እየቀረጽኩላችሁ ያለው የወፎቹ ጫጫታ ምናምን ደስ ይላልና ዛሬ ደግሞ ይዤላችሁ የቀረቡት ሰሙቲን ማለት ነው። ሰሙቲ የሱመያ ጓደኛ፣ ሶስተኛ ሚስት እንድትሆኚ ይፈልጋለሁ፣ ሰኢድን እንድታገቡ ይፈልጋለሁ ብላታለች ማለት ነው። እንግዲህ መጨረሻውን የምጽፉ ልጆች አላችሁ፣ ቢያንስ የሰው ልጅ ላለማስከፋት ሞክሩ ማለት ነው። ማለት እኔ በተለይ በተለይ ለስድብ ኮመንታቶች መልስ አልሰጥም ማለት ነው። ምክንያቱም ጸበይም አይደለም ባህሬም አይደለም ማለት ነው እና ወድ ምትስምልላችሁ ፈልጌ ነው። ሰሙ ሰኢድን ሶስተኛ እንድታገበው ሱሜ እየጠይቃታለች ማለት ነው። እንዲሁም ሰሞቲ ከሰኢድ ጋር ለማስታረቅ ብዙ እየጣረች ነው ማለት ነው። በነገራችን ቢታረቁ በጣም ደስ ይለኛል። እውነት በጣም ተዋልዶ መለየት በጣም ከባድ ነው ለሚረዳው ማለት ነው። በተለይ በተለይ ልጅ ከወለዱ በኋላ መለየት ምን ያህል ከባድ እንደሆነ ስትለያዩ ነው የምታውቁትና፣ ቁባይ ነኝ ማለት ነው እኔ በራሴ እንግዲህ እስኪ ሱመያ ሰኢድን ሶስተኛ ሚስት ሆነሽ አግብተሽ አዩ በረኪናን አቃጥይልኝ እያለቻት ነው ማለት ነው። ሱመያ ሙሉ ቪዲዮውን እስኪ አብረን እንከታተልና እንመለሳለን ማለት ነው። ውድ ቤተሰብ ላይክ እያደርጋችሁ እንዲሁም ሰብስክራይብ አድርጉ፣ አበረታቱኝ። አይከፈልበት ምን ችግር አለው? ላይክ አድርጉ፣ ሰብስክራይብ አድርጉ። በነገራች የወፎቹ ጫጫታ እንዴት ደስ ሀገሬ የሚያስታውሰኝ ነው። በነገራችን ላይ በጧት ማሻላ እና እስኪ ወደ ቪዲዮ እንሂድ። ወደ ቪዲዮ ሰሙቲ ምን መለሰች ለሱመያ ሰኢድን ሶስተኛ ሚስት ሆነሽ አግቢው ስትላት ምን መለሰችላት? አብረን የሚነዩ ይሆናል። ቪዲዮውን እስከ መጨረሻው አብራችሁ ተከታተሉ ማለት ነው። ውድ ቤተሰብ ማበረታታታችሁ አይለየኝ። በተለያዩ አዝናኝ ቪዲዮዎች እመጣላችኋለሁኝ። አሁን ወደ ቪዲዮ ስለዚህ በቃ እኔ እኔ እኔ አድርጊ የምልሽን ታረጊያለሽ? አዎ አረጋለሁ። በቃ ተጋቡና አዩን ፍታና አንቺን አግባ እንታረቃለን። ዛሬ በቃ ለማንኛውም እኔ በዚሁ በኩል ላወጣጣ ነው። እንደ አዲስ አበባ የተገናኛችሁ ጊዜ ምንድን ነው ያደረጋችሁ? ንገሪኝ እያልኩኝ አሁን እንደዚያ እየመሰለኝ። አይ ምንም አልሽሪ አላለም። በአረግ እንኳን ደግሞ ሌላ ጊዜ ሌላ ለአንቺ ሌላ ሴት አመጣለሁ እራሱ ነ። በነገራችን ላይ እኮ እውነት አምንሻለሁ ማለት እኔ በጣም ነው የምፈራው። ሰው ታምኛለሽ? አሁን እራሱ በጣም ስላደፋፈርሽኝ ነው እንጂ ያን ተግባር እኔ ፈሪ ስለሆንሽ ሰኢድ እናቢያች ለቀ የሆነ ነገር አንቺ ምን ፈልገሽ ነው ካልኩሽ ምናምሰ በቃ ይዤ ግቢ። ሰራተኛ ለምን አትቀጥሪም? ማንን ሰራተኛ ማ ሰራተኛ ጋር እንደዚህ ያለውን ሰራተኛ የራሷ ስራ ሰርታ ምናምን ከባል ጋር ይሄ ጣውንት በጣም ይለያል። ጣውንት ጠላት፣ ሰራተኛ አጋዥ ናት፣ የምታግዝሽ ለማንኛውም ሁኔታ ምንም አላማረኝም። በነገራችሁ ላይ ይሄ ቪዲዮ በሰላም ከተመለሱ ከሱሜ ወንዶች በነገራችን ላይ ሁሉ ወንድ አንድ አይደለም እና አንዳንድ ወስላቶች አላችሁ። ይህ እንደተናገርኩት